ትክክል ነው። ውሳኔው ትክክል ነው። ጋይ ነው በበኩል የጻናትን ኃይል መምህር ሆኖ ለሀያ ሰባት ቀን ተያዥ እስከማመጣ ድረስ በሚል ኒቪዥን በሚባል ትምህርት ቤት ላይ ለሀያ ሰባት ቀን አስተምሮታል። ትምህርት ላይም ልጁ ደግሞ ጎበዝ ነው። ትምህርት ላይም ጎበዝ ስለነበረ ነው በዛች ምክንያት መጀመሪያ አይኑ የጣለበት። በጓደኞቹ ዘንድ እሱ ሁል ጊዜ የሚናገረው ምንድን ነው? ሰው በዚህ ገቢ መሻሻል አይችልም እና ማንን ባግፍ ጤና ገንዘብ አገኛለሁ የሚል የቀን በቀን ምኞት ያለው ሰው ነው። ገዳይ ሆን ብሎ አያቱ ቤት ተከራየ ይሄ ገዳይ። ለምንድ ነው አንተ የት አውቀህ ነው ከዚህ ሰውየው ጋር የሚታወራው? ቤት እየገባ አያለሁ የሚል ሌላኛው ተከራየ ሕጻኑን ጠይቆት ሕጻኑ ምን አይነት ምላሽ ሰጠህ ታውቃለህ? የእኛ አስተማሪ ነው እኔንም አስጠናለሁ እያለኝ ነው። ስለዚህ ስለ ቤተሰብ እንቅስቃሴ የሚነግረው ሌላ ሰው ነበር ማለት ነው። ሌላ ሰው ነበር ታውቃለህ ሰዎችን በጥርጣሬ ሽንት ቤት ሲያዩ እውነትን አስክሬኑ ሽንት ቤት ውስጥ ነበር የተገኘ። የሰውየው ዓላማ ገንዘብ ማግኘት ከሆነ ለምንድን ነው ህፃኑን ልጅ ሊገለው የቻለው ማለት እንዲህ አይነት የተሰጡ ግምቶች አሉ። ጊዜ ሞክሩት ሁለት ጊዜ ፕላስቲኩን ከአፉ አውጥቶ ጮ አታቃለ። እንዲሁም እናቱ በቃ በትክክል ልታስረክስ አልቻለችም፣ ታቃለ በየደቂቃው ፈንት የበላች ራሷን ትስት ነበረ። አንዳንዱ ደግሞ መብራት ጨብጦ ለመሞት ሙከራ እንኳን ያደረገ ያለ በአርባ ምንጭ ከተማ እጅግ ጭካኔ በተሞላበት መንገድ አንድ የአስር ዓመት ህፃን ልጅ የገደለው መምህር ስለ እሱ ጉዳይ ከዚህ ቀደም በመረጃ አካፍለናችሁ ነበረ። አሁን ደግሞ ከሰሞኑ ሲደረግ የነበረው የፍርድ ሂደት በመጨረሻም ተጠናቆ በዛሬ ዕለት የመጨረሻው የፍርድ ውሳኔ ተሰጥቶበታል። የፍርድ ውሳኔው ደግሞ በርካቶችን እያነጋገረ ይገኛል። ልክ ነው ወይስ አይደለም የሚለውን ከእናንተ ከራሳችሁ ምላሽ እንድትሰጡን እንፈልጋለን። ለማንኛውም በህፃኑ ገዳይ ላይ የተፈረደው ፍርድ ምን ይመስላል፣ የፍርድ ሂደቱ በጠቅላላው ደግሞ ህፃኑን እንዲህ ህይወቱን እንዲያፋም ያደረገው ግለሰብ ማንነትና ና የህፃኑ ቤተሰቦችስ እነማን ናቸው፣ አሁንስ በምን አይነት ሁኔታ ላይ ይገኛሉ የሚለውን በጠቅላላ በዚህ መሰናዶ ላይ አዘጋጅተን ከአካባቢው ነዋሪዎች ጋር በቀጥታም የስልክ ቆይታ አድርገናል። እሱ እንድትከታተሉ በአክብሮት እንጋብዛችኋለን። በያላችሁበት ሰላምታችን ድረሳችሁ። ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ ሄሎ፣ ጤና ይስጥልኝ ሰላም ናችሁ። እግዚአብሔር ይመስገናለን። ያው ቀደም ብለን እያወራን ነበርና ህጻናት ጉዳይ እንግዲህ የሰሞኑን ማህበራዊ ሚዲያ ላይ በጣም መነጋገሪያ ነበርና ትንሽ እንዲያው ስለሱ ጉዳይ ነገሮችን ብናወራ ብዬ ነው። አደዋወሌ እስኪ እንተዋወቅ። ከህፃኖች ጋር ያለውት ዝምድና ግንኙነት ምን ይመስላል? እርሶ ስምዎትንም ነግረው ነው ሲሜን እንኳን የተወሰነ ጊዜ እሺ ችግር የለውም ማንኛውም ቤተሰብ ልጅ ሲያሳድግ የተለያየ መስዋዕትነት ይከፍላል እንደሚታወቀው እና የእሱ ቤተሰቦችም ልጃቸውን ለማሳደግ በምን አይነት መንገድ ነበር ያለፉት አዎ ልጃቸውን ለማሳደግ ያው ማንም ቤተሰብ እንደሚቸገር ያው ትቸግራለህ የዚህን ያክል ደግሞ በጣም የወረደ በጣም ተቸግሮ ምናምን የሚኖር ቤተሰብም አይደለም ልጅም ገና ወጣት አሁን በዚህ ሰዓት ላይ የጫኑ የሟች አባት ማክሲሙም ከሰላሳ አምስት አመት ከሰላሳ አራት አመት በጣም የማይበልጥ ልጅ ነው፣ እና እሱም ወጣት ነው። የወጣትነት ልጅ ነው ታውቃለህ። በቃ የሱ እኩያ ነው የሚባለው ጫኑ፣ እና በጣም ተወዳጅ ነበረ። በዛ ልክ ያው ማንም ቤተሰብ ለጫኑ የሚያደርገውን እንኪ ብቃ ክትትል፣ ደግሞ ከተማ ላይ ሲሆን ታውቃለህ፣ እንደሌላ ሌላ አካባቢ አይነት አለም ታውቃለህ። ቤተሰብን ደግሞ ሁሉም ሰው ከፍሎ አያስተምርም። ልጅ ልጅን ታውቃለህ፣ ከፍሎ ማስተማር ደግሞ አጋጣሚ ገንዘቡ እንኳን ኖሮም ለልጁ ልዩ ቦታ የሚሰጥ ሰው ነው። እንደዚህ አይነት ነገር የሚያደርገው ሁሉም ሰው አያደርግም። እና እኛ በአካባቢያችንም እያየን ነው። በዚህ አይነት ልዩ ትኩረት የራሱ ለራሱ ህፃን የሚሰጥና የህፃኑ አባት ደግሞ ለልጆቹ የሚኖር አይነት ሰው ነው ታውቃለህ። ስለዚህ ለልጅ መከፈል ያለበትን መስዋዕትነት በሙሉ ነበር የከፈለው። መጨረሻ ላይ እንደ እግዚአብሔር ፈቃድ ሆነ። ቀደም ብለው እንደነገሩኝ፣ ያው ልጁ አያት አለው። ከዛ ደግሞ ወላጆች ይኖራሉ እና እንዴት ነበር የልጁ ሁኔታ? ጸባዩ፣ ከቤተሰብ ጋር ያለው ግንኙነት ምን ይመስል ነበረ? ምን አይነት ልጅ ነበር? ሲጠራው ደግሞ ከመልኩ ራሱ ቆንጆ ይታ እንደነበረ፣ ይሄ የእሷ ልጅ ወይም ይሄ የእሱ ልጅ አይደለም ነው ሌላ ልጅ አላቸው? ቤተሰብ አላቸው? ስንተኛ ልጃቸው ነው? እሱ የመጀመሪያ ልጃቸው ነው። ሆነና ሁለት ልበት ያለ በብዙ ታሪነቱ እኮ ፎቶ ላይ ትዝ ካለ የራሱን ታናሽ እያቀፈ ምናምን አዎ ልክ ነው ፎቶ አለ አዎ አዎ ቤተሰብን ያግዝ ነበረ እኮ ታውቃለህ። ከልጅነቱም እንግዲህ እናንተ አሽከበብለድ ድንገት የተለመደም ሊሆን ይችላል ያልተለመደም ሊሆን ይችላል። በራሱ ሕጻንነቱ ከትምህርት ውጭ ባለው ሰዓት የራሱን ታናሽ እያቀበ እያቀፈ እያጫወተ ቤተሰቡን የሚያግዝ ልጅ ነው ታውቃለህ ገርም ነው። በጣም ተወዳጅ ልጅ ነው። እና ቤተሰብ ደግሞ እንዲህ አይነቱን ነገር ሲሰማ ልጅን ያክል ነገር ሽንት ቤት ላይ ወድቆ ሲገኝ ሐዘኑ ድንጋጤው በጣም ከባድ ነው ብዬ አስባለሁኝ። ቤተሰብ ምን አይነት ነገር ተፈጠረ? ከዛ በኋላ እርስዎም፣ በአጠቃላይ የአካባቢው ሰው ላይ ምንድን ነው የተፈጠረው? ከዛ በኋላ ከባድ ነው እንግዲህ እንዲሁ ያው የሚታወቅ ቢሆንም መጠየቅ የተገቢ በጣም ያው ብዙ ሰዎች ራስን ራስን እስከ መሳት አንዳንዱ ደግሞ መብራት ጨብጦ ለመሞት ሙከራም እንኳን ያደረገ ያለ፣ በጣም በቃ ብዙ ሰዎች በቃ ብዙ ሰዎች እንዲሁም እናቱ በቃ በትክክል ልታስለቅስ አልቻለችም። ታውቃለህ፣ በቃ በየደቃው ፈንት የበላች ያው ራሷን ትስት ነበረ። እዚህ አይነት ነገር በፊት ያልነበራት ግን በዚህ በልጅ ሞት ብቻ ምክንያት ራሷን እየሳተች ምናምን በቃ እንዲሁም ማን አንተ ብቻ ከባድ ነበር። እንደዚህ አይነት ሁኔታ ነበር ያለው ህፃን ናትናኤል እና ገዳይ ያላቸው ግንኙነት ማለት ነው። ከመጀመሪያ ጀምሮ ያው ዝምድና የላቸውም። የህፃን ናትናኤል አስተማሪ ነበር ገዳዩ። እሱ በፎርጅ ዶክመንት የህፃን ናትናኤል መምህር ሆኖ ለሀያ ሰባት ቀን ተያዥ እስከ ማመጣ ድረስ በሚል ኒው ቪዥን በሚባል ትምህርት ቤት ላይ ለሀያ ሰባት ቀን አስተምሮታል። በዛ ሰዓት ላይ ህንጻና ቅናይልን ተግባብቶ ሲያስተምርም ስለነበረ እሱም ሳም ህንጻና ቅናይልን እሱን አውቆታል። በዛ ሰዓት ያው እንደ አስተማሪ ማለት ነው። ከዛ ይሄን ሆን ብሎ ሲያስብ ስለነበረ ባይዘወ ገዳይ ማለት ነው። እዚ አርባ ምንጭ ዩኒቨርሲቲ አባያ ካምፓስ ተምሯል። ሁለት ሺህ አስራ ስድስት ምሩቅ ነው ተማሪው እሱ አሁን ገዳይ። እሺ፣ አሁን ከዛ በኋላ ነው አስተማሪ ሆኖ ማለት ነው። ከዛ በኋላ ነው አስተማሪ ያው ከተመረቀ በኋላ ሀያ አስራ ስድስት ከተመረቀ በኋላ ተመልሶ ወደ ሀገሩ አለደም ብዙ ነበረ ሲኖር የነበረው እና ጓደኞቹ እንደሚናገሩ ቀን በቀን ልጆች ጋር ስራም አንዳንዴ ዞሮ ይሰራል ይባላል። ቀን ሰራተኛ በቀን ሰራተኛ ነ ጅሰን ባለሙያዎች አሉና ጓደኞቹ ከእነሱ ጋር እየተንቀሳቀሰ የሚሰራ ሰው ነው እና በጓደኞቹ ዘንድ እሱ ሁልጊዜ የሚናገረው ምንድን ነው እንደዚህ ሰው በዚህ ገቢ መሻሻል አይችልም፣ እና ማንን ባግፍ ጤና ገንዘብ አገኛለሁ የሚል የቀን በቀን ምኞት ያለው ሰው ነው ቤላይ። ስለዚህ አሁን በሱ ከሱ ጋር ግንኙነት ነበራቸው በማለት የተያዙ ሰዎች ስለ ሱ ማንነት ሲያወሩ ይህን ነው የሚናገሩት። እና መጨረሻ ላይም ሕፃን አትናኤልን በደንብ ከተግባባ በኋላ እነሱ ግቢ ላይ የሕፃን አትናኤል አያት ግቢ ላይ ለመከራየት ውስጥ ወስኗል ማለት ነው። ስለዚህ ቀደም ብሎ ሕፃኑ ጋር ተዋውቋል፣ ተግባብቷል፣ አስተማሪም ሆኖ። ከዛ በኋላ ደግሞ በተከራይነት ወደ ቤተሰብ መጣ ማለት ነው። አዎ ሕፃኑ ናትናኤል አያቱ ቤት። እሺ፣ ከትምህርት ቤቱ ጋር ፊት ለፊት ነው፣ እና ሕፃኑ ናትናኤል ሁል ጊዜ በአያቱ ቤት ብዙ ጊዜዎችን ያሳልጣል። ከትምህርት ቤት ከወጣ ቤተሰብ፣ የሱ አባት ቤት ትንሽ ራቅ ብሎ አስፋልት ምናምን ተሻግሮ ስለሆነ እህ ለደህንነቱ ሲባል። እዛው አያቱ ቤት ይቆያል ከትምህርት ቤት ከተመለሰ በኋላ ማለት ነው። እሺ። ስላወቀ ሆን ብሎ አያቱ ቤት ተከራየ። ይሄ ገዳይ ከተከራየ በኋላ ትምህርት ቤቱ ተያዥ አመጣለሁ ካለ በኋላ ማምጣት ስላልቻለ ሀያ ሰባት ቀን ካስተማረ በኋላ እንደገና ደግሞ የሎት ውስንነትም ነበረ። ልጆችም ያመለክታሉ፣ ይመታናል፣ አይችልም ምናምን የሚባል ነገር አለ። እሱ የተማረበትና አሁን ሄዶ እየሰራው ያለው ሙያ አይገናኝም ነበር እና በዛ ምክንያት አቤቱታ ምናምን በትምህርት ቤቱ ደርሶ ትምህርት ቤቱ እሱ አሰናበተው። ይህ በክለት ውስጥነት እና ተያዥ ባለመቅረቡ ምክንያት እና ትምህርት ቤቱ አሰናብቶታል እና ካሰናበተ በኋላ ልክ እነሱ የጣና ትናኤል አያት ግቢ ተከራይቶ አራት ቀን ኖረዋል ማለት ነው። በዚች አራት ቀን ውስጥ ነው የጣና ትናኤል ከትምህርት ቤት ሲመጣ በመጀመሪያ ከአራተኛው ቀን ቀድሞ ህፃኑን ብንሀይልን ለብቻው ያወራዋል። አንድ ተከራይ እዛው ከነሱ ጋር ከሚኖር ውስጥ ከገዳይ ጋር ሳይሆን ገዳይ የሚኖርበት ግቢ ላይ የሚኖር ሌላ ተከራይ ነበረ እና እሺ፣ ለምንድን ነው ይህን ሰው፣ የት ታውቀዋለህ? ለምንድን ነው አንተ፣ የት አውቀህ ነው ከዚህ ሰውየው ጋር የሚታወራው ቤት እየገባህ አያለሁ? የሚል ሌላኛው ተከራይ ህፃኑን ጠይቆት፣ ህፃኑ ምን አይነት ምላሽ ሰጠህ ታውቃለህ? እሺ ህፃኑ የእኛ አስተማሪ ነው ስለዚህ እኔንም አስጠናለሁ እያለኝ ነው። ስለዚህ የእኛ አስተማሪ ስለሆነ ነው የሚገባው አለ። ስለዚህ አዲስ አዲስ ተከራይ ቢሆንም እኔ ቀድሜ ስለማቀው አስተማሪ ስለሆነ የሚል ምላሽ ነው የሰጠው ልጁ። ከዛ በኋላ በቃ ያኛው ተከራይ ብዙም ትኩረት አልሰጥም፣ መምህሩ ከሆነ ምንም አያደርገውም በሚል በቃ የዛን ቀን እንደውም የሚገልበት ቀን መምህሩ በመምህርነት አሁን እንትን የሚባለው ገዳይ ወደ ራሱ ቤት ህፃኑን ከማስገባቱ ከተወሰነች ከአንድ አስር ደቂቃ በፊት አይቶ ግቢ ውስጥ ሌላ ሰው አልነበረም። ያኛው ተከራይ የጠየቀው ተከራይ ለራሱ በራሱ ጉዳይ ከግቢ ወጣ ማለት ነው። እሺ በዚች መካከል ነው የሰዎችን አካባቢው ላይ ሌሎች ሰዎች አለመኖሩ፣ ግቢ ውስጥ ሌላ ሰው አለመኖር። አሁን የሟች አያት ቤት ፊትለፊት ላይ ነው። ከሟች አያት ቤት ጀርባ ላይ ነው ሰርቪስ ያለው እሱ ተከራይቶ መኖርበት እና ሰርቪስ ውስጥ አሁን አታለው ካስገባ በኋላ እንግዲህ እሱ የሚናገረው ነው ይሄ። አሁን ደግሞ አስገብቼ መትቼዋለሁ ነው ሚለው። ግን በዛ ሰዓት አያቱ አልነበሩም፣ አልነበሩም እሱን እኮ ነው ሁሉም። ማንም ሰው አልነበረም፣ ግቢ ላይ ማንም አልነበረም። ታውቃለህ ህጻኑ ወደ ቤት አስገባና መጥቶ አሸበው እና ይህን አሁን ደግሞ ስለማሸጉ የሚሰማው ከራሱ አፍ እንጂ ሰው ስለማሸጉ ምን ስለማድረጉ ያየ ሰው የለም። በሰአቱ ግን ህፃኑ የተወሰነ ሰአት ጮሆ አልታቃለን ስጮ ስጮ ጎረቤት ሰምቶ ቢ ብዙም ትኩረትም አልሰጠም። የዚህን ያክል ይፈጠራል ብሎም ያስበ ሰው የለም። ያው ጩኸት በጨዋታም በምንም ሊፈጠር ስለሚችል በቤተሰብና በህጻኑ መካከልም አንዳንድ ጊዜ እንትን ይፈጠራል። በዛ አይነት አስተሳሰብ ጎረቤት ላይ የነበረ ሰው አልደረሰም። ለካ ሰጪው እንደገና ገብቶ አሽጎታል እና አሁን ልክ ስለማሸጉ ስለምናምኑ አሁን ከእሱ ነው ሰው የሚሰማው እንጂ መጀመሪያ ይህን ካደረገ በኋላ በቀን ሶስት ወደ ከአስር ሰዓት በኋላ ቤተሰብ ግቢ ላይ አልነበረም ሰው ሁለት ከምሽቱ ሁለት ሰዓት አካባቢ የጣሩ የት ሄደ በሚል ፍለጋ ጀመረ። በዚህ ያው እኛም ያው እንደ ጎረቤት መሯሯጥ ጀመርን በሚዲያም በምናምንም ስናደርግ። ፈለገ መጨረሻ ላይ ስልክ ደውሎ በቀን አራት ማለት ነው እሺ ሶስት አግቶ በቆንጆ ውስጥ ገሎ ካለ በኋላ ገሎ ሽንት ቤት ውስጥ ጥሎ ከሸሸ በኋላ መጨረሻ ላይ ስልክ ደውሎ ልጁን መውሰድ ከፈለግሽ ሀምሳ ሺህ ብር አስገቢ የሚል መልእክት ለእናትየው ደውሎ ይነግራታል። ስለዚህ እናትየው ደግሞ ሀምሳ ሺህ ብር በቃ እስቲ የልጁን ድምጽ አሰማኝ የሚል ጥያቄ ስትሰማ አላሰማም ካላስገባሽ አላሰማም። እንዲሁም ልጅሽን ታገኛለሽ። አሁን ቶሎ አስገቢና መስማት ከፈለሽ ቶሎ አስገቢ ብሎ ነው የምን እንትን አደረገ። ከእሱ ጋርም የተወሰኑ ጀሌዎች አሉ፣ ታውቃለህ። ሰዎች ፖሊስ ጣቢያ ሲሄዱ ለምን ፖሊስ ጣቢያ ሄደሽ አሉ፣ ሄዱ ለምንድን ነው ቴ የሚል አይነት ጥያቄ ያቀርብ ነበር ታውቃለህ። ስለዚህ ስለ ቤተሰብ እንቅስቃሴ የሚነግረው ሌላ ሰው ነበር ማለት ነው፣ ሌላ ሰው ነበር፣ ታውቃለህ። በዛ አይነት መጨረሻ ላይ አምሳ ሺህ ብሩን ጠየቀ። እነሱም ልጅ የሚገኝ ከሆነ በሚል ወዲያውኑ አስገቡ። ካስገቡ በኋላ ከቀኑ አስር ሰዓት ጠብቆ በቀን አራት ነው የ ታውቃለህ አስር ሰዓት ጠብቆ አለ ሰው ብዙ ሰው በተስፋ አስር ሰዓት ጠብቆ ካደረሰ በኋላ እንደገና ሌላ ብር ጨመረ፣ ማለት መቶ ሺህ ብር አስገቢ የሚል አይነት። ስለዚህ በዚህ መሀል ነው እንግዲህ ሰው ከብሔራዊ ደህንነቶችን ነበሩ ፖሊሶች ነበሩ። ህዝቡን በጣም ተረበሸ። ሙሉ የአርባ ምንጭ ህዝብ በቃ ተከታታይ የልጁ ገዳይ እስከሚገኝ ድረስ ቤት ሰው አልገባም ነበረ። በዛ በብርቱ ክትትል ሰዎች ይዘውት መጀመሪያ ጥያቄያቸው ህፃኑ፣ የት አለ የሚል ነበረ። ህፃኑ የት አለ ሲል አንድ ከፈላጊዎቹ መካከል አንድ ኮማንደር ነበረች። ለኮማንደሯ ምንም አታረጊም እንዴ? ይህ እነግርሻለሁ፣ ግን ምንም አታረጊም ከሆነ እነግርሻለሁ አለ እኔ አንተ ምንም አላደርግም እኔ የምፈልገው ህፃኑን ነው አለች። ከዛ በኋላ መጨረሻ ላይ እነግርሻለሁ እኔ ምንም አስ ድጋሚ ጠየቀ። አሁንም እሷ ያንኑ ምላሽ ሰጠች። መጨረሻ ላይ ገድዬዋለሁ አለ ተስማ። ገድዬዋለሁ ካለ በኋላ ሰዎች ገድዬዋለሁ ያለውን ምላሽ ለማመን ያልቻሉበት ደግሞ ሌላ ምክንያት መሰጠት አቃተ። እዛው አካባቢ ላይ ሰዎች እሱን አይተው ፎቶ ምናምን አይተው እሺ በቀን ሶስት አስር ሰዓት አካባቢ አንድ ህፃን ይዞ እርጎ እያጠጣ ነበረ ምግብ ቤት ገብቶ የሚል ሌላ ምላሽን ተሰጥታቸው ፖሊሶች የአንድ ስለሰሙ ውሸቱን ነው በቃ አለ ህፃኑ በሚል በጣም ብዙ ታግሰዋሉ። መጨረሻ ላይ ለካ ሲመጡ ሌላ ህፃን ነው። በጣም ታግለው መጨረሻ ላይ ገድ እያለዋለ፣ እንደገና እሽ የት አለ አስክሬኑ ተባለ። ገድዬ ሽንት ቤት እያለዋለ፣ ሰዎችን በጥርጣሬ ሽንት ቤት ሲያዩ እውነትን አስክሬኑ ሽንት ቤት ውስጥ ነበር የተገኘው። ግርም ነው በጣም በጣም ይገርም ነው። አሁን ቀደም ብለው ሲነግሩኝ የሰውየው ዓላማ ገንዘብ ማግኘት ማንን ላግት የሚል ሀሳብ ነበረው ብለውኛል እና ከዛ በኋላ ደግሞ ቤተሰብንም ገንዘብ አምጡ የሚል ጥያቄ አቅርቧል። በዚህ መሀል የሰውየው ዓላማ ገንዘብ ማግኘት ከሆነ ለምንድን ነው ህፃኑን ልጅ ሊገለው የቻለው? ማለት እንዲህ አይነት የተሰጡ ግምቶች አሉ። አሁን የዚህ ደግሞ ህፃኑን ለመግደል ለምን ገደልክ ተብሎ ስጠየቅ ምንድን ነው ያለው? እኔ ህፃኑን አሽገ ገንዘብ መጠየቅ ነበር ዓላማ፣ ምንም ገንዘብ የለኝም ወደ ሀገሬ ለመመለስም ብር በእጅ አልነበረኝ። ስለዚህ ገንዘቡ ህፃኑን አድቼ ገንዘብ ማግኘት ነበረ ፍላጎት። ከዛ ብዬ ልጁን አ አልሸኩኝ ካልሸኩኝ በኋላ ህፃኑ ራሱ ባጭሮታል። ታውቃለ አንገቱ ላይ ምናምን በጣም የተቧጨረበት የሚለክት ነበረ። ና ህፃኑ እንደሱ አላማ ሁለት ጊዜ ሞክሩት። ሁለት ጊዜ ፕላስቲኩን ከአፉ አውጥቶ ጮኸዋል። ታውቃለ ይሄ አናዶታል። ስለዚህ የህፃኑ መጮ ሰው ከደረሰ እሱን ሊያስይዘው ነው ማለት ነው። በጣም በንዴት መታው። በአፍንጫው ደም ወጥቷል። አሁን እሱ የሚናገረውና ስለዚህ ምልኩ ደግሞ ህፃኑ በጣም አድክሞት ነበረና ሲያሽቅ ከዛ በኋላ ነው አፍ አፍንጫውን ያሸገው ማለት እንዳይቸው በሚል የሆነ እንትን ያደረግ፣ ግን ከዛ በኋላ ደግሞ የተደረገው ምንድነው በንዴፍ ይሄ በዚህ አሁን መጨረሻ ላይ አሁን እንዲህ የሚጽ የጻኑ የጮኸ ነው ይዞ መሸሸግ መውጣት አልቻለም። እሱ ዞር ዞር ብሎ ብቻውን ነው አንደኛ የሚያገኘው ታውቃለህ። እሱ ዞር ዞር ብሎ ሰው አይቶች ሲመለስ የጻኑ ገንጥሎ ነው የሚጥለው፣ እና ለማከም ያክል ከመታ በኋላ እንደገና የልጁ ማውጣት አናደዱት፣ አነቀ። ታውቃለህ፣ በእንትኑ አንገቱን አንቆት መጨረሻ ላይ እንደገደለ ነው የሚናገረው። የሚናገረውም አሁንም ራሱም አፍ በራሱ ሀሳብ የሚሰጠው ለምን እንዳገተ ተብሎ ሲጠይቅ አላማውን የሚናገረው ለብር ነው። የሚገርም ነው፣ በጣም የሚገርም ነው። አሁን ደግሞ ያው የፍርድ ሂደቱን እየሰማን ነው የምንገኘው የሞት ፍርድ የሚል ዜናዎችን እየተመለከትን ነው እና በተለያዩ ማህበራዊ ሚዲያዎች ላይ እንዲህ አይነቱ ፍርድ መሰጠቱ ተገቢ ነው ብለው ያምናሉ? በእርሶ እይታ እንግዲህ። እንደ እኔ እንደ እኔ ሀሳብ ማለት ነው እንግዲህ እንደ ቢ የተጎጂ ወገን ስለሆንኩ ነው ብዬም አንዳንድ ላይ ላስብ እችላለሁ። ማለት በጣም ነገሩ ውስጥ የሚነካ ነው። እኛ አካባቢ ላይ በብዛት ያልተለመደ ነው ማገት፣ ታውቃለህ። ማገት ሰው ህፃን ታግተው ያውቃል ህፃን ቅርሶ አዋቂም ይታገታል። ያው እናውቃለን ዓለም ግን ከማገቱ በላይ የሚያስጠላው መግደል ምንም የማያውቅ አሁን በጣም በመግደሉ ደግሞ ስሜታዊ የሚትሆነው ራሱን መከላከል ማይችል አሁን እሱን ይነካል። እሱን ሊጎዳው አስቦ ነው ብለህ አንተ ግምት የማሰጠው ህፃን ነው፣ ታውቃለህ ያ በጣም በጣም ሰዎችን አግሬሲቭ አድርጓል። ሰው እንዲሁም የጠበቀው ገና በፍርድ ቤት ሂደት ምናምን ሳይሆን እንደው በጣም ሰዎች ሲመታገሩ ሰልፉን ምናምን ሜዳ ላይ ያው አይተህ ትሆናለ። እኛ ፊት ለፊት ላይ ይገደል ነው ሰው እንትን ሲል፣ አዎ ሰልፍ ላይ ብዙ ሰዎች ሲወጡ ነበር። በተወሰነ ጎራ ተከፍሎ ሳይሆን ጠቅላላ ህዝብ ነው፣ በቃ ሙሉ የዞኑ ህዝብ። እኔ በቃ ሲአይም የነበረ ሚዲያ ላይ ይህን ሁኔታ የሰማ ሰው ሁሉ በቃ ይገደል፣ እኛ ፊት ለፊት ላይ ይገደል የሚል ነው። የፀጥታ አካላት ደግሞ ህጉ አይፈቅዱም ወይም የሚሞት እንኳን ቢሆን የፌዴራል ፕሬዚዳንት ካልፈረመ በስተቀር መሞት አይችልም የሚል ምላሽ ነበር የሚሰጡት። በዚህ ምላሽም ደግሞ በጣም ነበር ህዝብ የሚቆጣው። ለምን እንዴት አሁን ይሄ ነገር ደግሞ በጣም የሚያስጠላው ነገሩ ደግሞ እየለመደ አሁን፣ ሰሞኑ በዛ ሰሞን ላይ ደግሞ መጥፋት በጣም በሰፊ ሁኔታ ነበር እየተደረገ ያለውና ሌሎች ህጻናት ይጠፉ ነበር፣ ሌሎች ህጻናት የሚጠፉ ነበር። ነገሩ ደግሞ ስታስበው በጣም በተደራጀ ሁኔታ የሆነ አላማ ይዞ የሆነ ግብ ይዞ ምናምን የሚንቀሳቀስ ቡድን ነው የሚመስለውና ይሄ ቢሞት ሌላውም ሀሳቡን ይቀይራል፣ በሚል በቃ ይገደል የሚል ነበር። ይሄ አስተማሪ እንዲሆን ማለት ነው። ብዙ ሰዎች አስተማሪ እንዲሆን በቃ ህዝብ ፊት እንዲሁ ይ ሞት ፍርድ ምናምን ተብሎ እዛ በፍርድ ቤት ሳይሆን ቀጥታ በቃ ቀጣለን፣ የግላዊ አይነት እርምጃ ቀጥታ በቃ አውጥቶ ህዝብ ፊት ላይ በቃ ድሮ ይሰቀ ምናምን አይነት ትኑ እንደዚህ አይነት እርምጃ እንድወሰን ነበረ። ያም ሆነ ይህ ያ እንግዲህ እንደማይቻልም በተደጋጋሚ የመንግስት አካላት እንደዚህ አይነት ስሜት የተሞላባቸው ወንድኖች መውሰድ አይቻልም። ግን በኢፌዴሪ አንቀጹ ላይ የሞት ፍርድ እንዳለና በነሱ አሁን በተቻለ መጠን የህግ ባለሙያዎች የህዝቡን ጥያቄ ለመመለስ እሱ ያደረገውን ሁኔታዎችን በደንብ ለፍርድ ቤት በማስረዳት ህዝቡ የሚፈልገው አይነት ውሳኔ እንዲወሰን ብዙ ትልቅ ትልቅ ሚና ተወጥተዋል። ይሄ ደግሞ እንደ እኔ ሀሳብ አሁን እዛ ሚዲያው ላይ በሚታዩበት ሰዓት ላይ ትክክል ነው፣ በጣም ልክ ነው የሚል አይነት ምላሾችን ነው የሚታገኘው። የእኔ ሀሳብ እኔ ትክክል ነባይ ነኝ። ምክንያቱም አንተ እንኳን ከራሱ እኩያ የሆነውን ራሱን መከላከል የሚችለውን የራሱን ጥቅም የነካውን ሰው ቢያደርግ ምንም ያው ይሄ እኛ ጋር የተለመደ ነገር ነው እና በዚህ አትገረምም። ግን በጣም አግኝት የሚያደርገው ያው ራሱን መከላከል የማይችል ደግሞ ከምንም ውጭ የሆነ ህፃን ልጅ ቀጥታ ወደ መግደል ምናምን አንድ ልጅ ለብቻ ትኩረት ሰጥቶ መግደል ምናምን አይነት እርምጃ መውሰዱ በጣም ነው የሚያስጠላው እና እጅግ በጣም ነው የሚያስጠላው። እና ትክክል ነው፣ ውሳኔው ትክክል ነው። በኩሌ እንግዲህ ስለነበረን ጊዜ በጣም ነው የማመሰግነው። ከአርባ ምንጭ ከተማ እንደዚህ መረጃዎችን ስላካፈሉን በጣም አመሰግናለሁ። ሁላችሁንም ደግሞ ፈጣሪ ጽናቱን ይስጣችሁ፣ ቤተሰቡንም አምላክ ያበርታ የሚል ምኞት አለኝ። በጣም አመሰግናለሁ። አሁን እንግዲህ ለእንደዚህ አይነት ነገሮችን በማውገዝ ከኛ ጎን ስለሆናችሁ እውቅና በመስጠታችሁ ነገሮችን ያው በማውገዝ ከጎናችን እንደማንኛውም ኢትዮጵያዊ የራሳችሁን የዜግነት ግዴታ ስለወጣችሁ እናመሰግናለን። እዚህ አይነት እንደዚህ አይነት ችግሮች እንዳይፈጠሩ ብዙም ጊዜ ዘገባዎች ቢሰሩ መልካም ናችሁ። ከዚህ በኋላ ሰው ብዙም ጊዜ ትኩረት አይሰጥም። ማን ተከራይ ሲመጣ አንዳንድ ሰው እንትኑም ነው የሚያየው የሚያከራየውን ገንዘብ ነው የሚያየው። ይህ ደግሞ በተፈጥሮ ደግሞ አንዳንድ ማለት ብዙ ሰዎች የዋህ ናቸው። ሰውን እንደ ሰውነቱ ነው። አሁን አካባቢው ላይ ሰው ከሌላ አካባቢ መጣ እንደዚህ ነው የሚል ጥርጣሬ የለም፣ ታውቃለህ። በቃ ሰውን በሰውነቱ ብቻ ነው አሁን እዚህ ከሞ ዞን አካባቢው ህግ የሚያየው ሰውን በሰውነቱ ብቻ ነው። ከየት መጣ እንዴት ነው ምናምን አይነት ለየት ያሉ እንትኖች ጥርጣሬዎች የሉም፣ ታውቃለህ። እነዚህ ጥርጣሬዎች በማንነቱ ሰዎችን መለየት ተገቢ ባይሆንም ግን አንዳንድ ጊዜ ደግሞ ዋጋ ያስከፍላሉ። ትክክል ሰዎችን በክፋት ሳይሆንም እንደዚህ አይነት ነገሮች እንዳይመጡ በማሰብ ቀደም ብሎ እንትኖች ቢደረጉ ቀደም ተብሎ ቅናቶች ቢደረጉ ሰው አከራዩን ደግሞ ቢያቅ፣ ይህ አከራይ መነሻው ከየት ነው፣ ነገ አጋጣሚ ሆኖ ችግር ቢፈጠር ይህን ሰው ነያዝ የሚችልበት ምንጩ የት ነው የዚህ ሰውዬው የሚለውን ነገር ስራው ቋሚ ነዋሪ መሆኑም ደግሞ አንዳንድ ሰው በቃ ሆን ብሎ እንደዚህ አይነት ነገሮች ሊፈጠሩ ስለሚችሉ ቁጥረት ሰው ሰጥቶ በተለይ ማንኛውም ሰው የሚያውቅም ሆነ የማያውቅ አንዳንድ ጊዜ ከተማ ላይ እንዲህ አይነት ሰዎች ይታወቃሉ። ዝም ብለህ ለሁለት ለሶስት አመት ታያቸዋለህ። ግን አላማቸውን አታውቅም። ለሁለት ለሶስት አመት ስላየህ በቃ ነዋሪ አድርገህ ልታሰብ ትችላለህ። ግን እሱ ምንም የተጨበጠ ነዋሪ ወይም ቋሚ የሆነ አድራሻ አይኖረውም እስከ ሁለት እስከ ሶስት አመት ድረስ እና እነዚህም ሰዎች የሰው ህብረተሰቡ ብጠረጥር መልካም ነው እና በእንደዚህ አይነት ነገር መልካም ነው ባይ ተደወላችሁ እናመሰግናለን። መልካም በጣም ጥሩ መልእክትና ያስተላለፉት እናደርሳለን። እንግዲህ ስለሰጡንም ማብራሪያ መልእክት፣ በጠቅላላ ደግሞ ስለሰጡንም መረጃ ሁሉ በጣም ነው የምናመሰግነው። በድጋሚ መልካም ጊዜ ይሁንላችሁ። እሺ እሺ፣ እናመሰግናለን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን እንግዲህ ከአርባ ምንጭ ከተማ በአስር ዓመት ህጻን ልጅ ላይ የግድያ ወንጀል የፈጸመውን ግለሰብ በሚመለከትና በዛሬው ዕለት የተሰጠውን የፍርድ ውሳኔ በተመለከተ ፕሮግራሙን በእንዲህ አይነት መንገድ አዘጋጅተን ወደ እናንተ አቅርበናል ማለት ነው። እንግዲህ በግድያ ወንጀል የተጠረጠረው ግለሰብ የሞት ፍርድ ነው የተፈረደበት። በተለያዩ ማህበራዊ ሚዲያዎች ላይ ይህንን ጉዳይ እየተመለከተ ነው ከዚህ ባለፈም ከዚህ ከአካባቢው ያገኘናቸው ግለሰብም እንደነገሩን በእንዲህ አይነት መንገድ ፍርዱ ተጠናቋል ማለት ነው እናንተ ደግሞ ስለ ፍርዱ ምን አይነት ሀሳብ አላችሁ ውሳኔው ትክክል ነው አይደለም የሚለውን በኮሜንት ላይ እንድታኖሩልን በእንዲህ ያለ መንገድ ሰጥተናል ማለት ነው ጌታቸው በላይ አብሬያችሁ ቆይታ አድርግ ያለ ቻናላችን ሰብስክራይብ አድርጉ ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን በሚቀጥለው እንደገና እስክንገናኝ ቸርቆዩልን